ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ሁነቶች ዳግም በሁለተኛው የዜና ወጃችን ይዤ ቀርቤያለሁ። በቅድሚያም አርእስቶቹን በማስቀደም እጀምራለሁ። የምስራቅ አፍሪካ አሰላለፍ እየተለየ ይመስላል። የነ አብይ አህመድ ጎራ ከወዲሁ በነ ኢሳያስ ጎራም ከፍተኛ ሽንፈት እየደረሰበት መሆኑም ተነግሯል። የአብይ አህመድ ቀንደኛ ጋር እንደሆነ የሚነገርለት ሄሜቲን ደጋሎ ወደ ኢትዮጵያም እንደገባም እየተነገረ ነው። ሄሜቲን ደጋሎ ለሽንፈቱም ኤርትራን ተጠያቂም አድርጓል። ሄሜቲን ደጋሎ በሱዳን በአልብርሃን ለደረሰበት ሽንፈትም ኤርትራን ተጠያቂ አድርጓል። ኤርትራን ያለንን ሁሉ ኃይል አሰባ አስበን እንደ መሰሳት አለን ሲልም ዝቷል። ኢትዮጵያ የገቡት እኚህ ሰው የአብይ አጋር ሆነው ኤርትራ ላይ ሊዘምቱ ነው ሲሉም ተንታኞች ተናግረዋል። በፋኖ ኃይሎች በኤርትራና በኤርትራም አጋር ሀገሮች እንዲሁም በህወሓት የተከበበው ብልጽግናና ሄሜቲ እንደጋሎም ምን ይውጣቸው ይሆን? ዝርዝር ይዘናል። በሌላ በኩል የፋኖ ኃይሎች በብርቀይ ጥቃታቸውን አጠናክረው ቀጥለዋል። በደብረ ማርቆስ መሃል ከተማ የቦምብ ጥቃት ተፈጽሟል። በርካታም የአገዛዙ ካድሬዎችን ጨምሮም ሰራዊቱ መደምሰሱ ተነግረዋል። በቢኤም 14 የታገዘ በመድፍ የቀለጠ ከባድ ጦርነት ተደርጓል። በመካነ ሰላም ከተማ የፋኖ ኃይሎች ዘልቀው ወደ ከተማዋ ገብተው የአገዛዙን ትጥቅና ስንቅ ማርከዋል። ከተማዋንም በእጃቸው አስገብተዋል። በሌላ በኩል የአገዛዙ ወታደሮች ዛሬም ፋኖን መቀላቀላቸውን ቀጥለዋል። ዝርዝር ዘገባ ይዘናል። ከፋኖ ከፍተኛ መራር ጋርም የተደረገ የስልክ ቃለ መጠይቅ በቆይታችን ታደምጣላችሁ። በሌላ በኩል ታዬ ደንደአ ትናንት በጠቅላዩ ትዕዛዝ ከቤታቸው መወሰዳቸው ይታወሳል። ዛሬ ደግሞ ወደ ወህኒም እንዲወረወሩም ተፈርዶባቸዋል። ታዬ ደንደአ ጠቅላይ ሚኒስትር አብይ አህመድን አስመሳይ ሲሉም ጠርተዋቸዋል። የችግሮች ሁሉ መንስኤም እሳቸው ናቸው ሲሉም ታዬ ደንደአ ጠቅላይ ሚኒስትሩን ወርፏቸዋል። ሰላም ጤና ይስጥልኝ። አድማች ተመልካቾች እንደምን ቆያችሁ። ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማች ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለሕዝብ ልጆች፣ ድል ለጀግኖችም እያላችሁ ለሕዝብ ሲሉ ጫካ የገቡትን ውስጥ ታበርታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁ አይንቆዩም ቀዳሜ ወዳደረግኩት ጉዳይ አልፋለሁ። የሱዳን ፈጥኖ ደራሽ ኃይል ሀመቲን ደጋሎ ኢትዮጵያ ገብቷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሪም መሐመድ ሀምዳን ደጋሎም ለሰራዊቱ ሽንፈት ኤርትራንም ተጠያቂ አድርጓል። በአረብ ኤምሬት የሚደገፉት የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ መሪ የሆኑት መሐመድ ሀምዳን ደጋሎም ኤርትራ ለሰራዊቱም ሽንፈት ምክንያት እንደሆነችም አስታውቀዋል። ሄመቲን ከሱዳን በማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ባንጊ በኩል ወደ ኢትዮጵያ መግባታቸው ነው ዛሬ የተረጋገጠው። ሄሜቲን በኤርትራ ላይም ዛቻ ሰንዝረዋል። ይህ ሱዳን የፍጥኖ ደራሽ ጦር መሪና ከፊል ሱዳን በቁጥጥር ስር ይዞ የሚገኘው ሌተናል ጀነራል ሐምዳን ደጋሎ ሄሜቲን ኢሳያስ አፈወርቄ ሀገሬንና ጦሬን ተዳፍሯል፣ ኤርትራ ላይ በቀጥታም እርምጃ መውሰድ እጀምራለሁ ሲል ዛቻ ያዘለ ንግግርም አድርጓል። ይህ ሄሜቲን ደጋሎ የተባለው የሱዳን ሰንበት ነው ደራሽ ኃይል መሪ እምባና እልህ እየተናነቀው በሰጠው መግለጫ ኢሳያስ አፈወርቄ ላይ ከፍተኛ ዛቻ ነው የሰነዘረው። ኤርትራ የጀነራል አልቡርሃንን ጦር በማሰልጠን የእኛን ጦር እንዲወጉም አድርጋለች ያሉት ሄሜቲን ኤርትራ ለዚህ ተግባሯም እንፋረዳታለን ሲሉም ተናግረዋል። ታዲያ የሄሜቲ ደጋሎ ወደ ኢትዮጵያ መግባት ብዙ ጥያቄዎችን ምላሽ የሰጠ ነውም ተብለዋል። ከዚህ ቀደም ለኤርትራ ተቃዋሚ ቡድን ብርጌድ ንሓመዱ የወታደራዊ ስልጠና እየሰጡ የሚገኙት አብይ አህመድ አሁን ደግሞ ከሄሜቲን ደጋሎ ጋር ተቀናጅተው ኤርትራ ላይ ውጊያ ሊከፍቱ እንደሚችሉም እየተጠቆመ ነው። ታዲያ እነዚህን ሁለቱን ኃይሎች ማለትም አብይ አህመድንና ሄሜቲን ደጋሎን የምትደግፋቸው የተባበሩት አረብ ኤምሬት ከኋላ ዋነኛውን ስራም እየሰራች እንደሆነም ይነገራል። ከሰሞኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመከላከያ ሚኒስተራቸው በኩል የኤርትራ መንግስትን ማስጠንቀቃቸውና ዛቻ መሰንዘራቸውም የሚታወስ ነው። ከእሳቸው ቀደም ብሎ ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ የኢትዮጵያ መንግስት ማስጠንቀቁና ስለ ቀይ ባህር ህልሙም ቅዠቱን እንዲያቆም ማሳሰቡም የሚታወስ ነው። ታዲያ እነዚህ ሁለቱ ኃይሎች የሄሜቲን ደጋሎና የአብይ አህመድ ኃይል በጥምረት የኢሳያስ አፈወርቄ መንግስት ላይ ጥቃት ለመሰንዘር ሊሰሩ ይችላሉ የሚል ሀሳቦችም ተበራክተዋል። በዚህ በኩል ደግሞ የብልጽግና ሚዲያዎች የፋኖ ኃይሎች የህዋሃት ኃይሎችና ና የኤርትራ መንግስት በአንድ ላይ ሆነው ሊወጉኝ ነው ሲሎም ፍርሃታቸውን ሲገልጹም ይስተዋላሉ። ታዲያ አሁን ሄሜቲ ደጋሎ ወደ ኢትዮጵያ የገባው ከዚህ የቀጠናው አሰላለፍ ጋር ተያይዞ እንደሆነም ይገመታል። በሌላ መረጃችን አቶ ታዬ ደንደአ ጉዳያቸውን ማረሚያ ቤት ወርደው እንዲከታተሉም ፍርድ ቤት ትዕዛዝ ሰጠም። በጠቅላይ ሚኒስትሩ ትዕዛዝ በትላንትና ሁለት ከቤታቸው ታፍን የተወሰዱት አቶ ታዬ ደንደአ ተዘግቶ የነበረው ክሳቸውም ዳግም መከፈቱ ነው እየተነገረው። ይህ ቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የዋስትና መብታቸው ተነስቶም ጉዳያቸውን ማረሚያ ቤት ሆነው እንዲከታተሉም የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ሕግ በታዬ ደንደአ ላይ ከዚህ ቀደም አቋርጦት የነበረውን ሁለት ክሶችንም በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ ዳግም ስም አንቀሳቅሷቸዋል። አቶ ታይድ እንደ አ በመንግስት የፋኖ ኃይሎችንና የሸኔ ኃይሎችን ይደግፋሉ የሚልም ክስ ቀርቦባቸዋል። በዚህም በአሸባሪነት የተሰየሙት ኦነግ ሸኔንና በኦሮሚያ ክልል እንዲሁም የታጠቁ የፋኖ ኃይሎችን በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜም የእነዚህን ጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በከፈቱት ማህበራዊ ሚዲያቸው የፕሮፓጋንዳ መልእክት ያስተላለፉ በመሆኑም ክስ አቀርበንባቸው ይገባቸዋል ሲል አቃቢ ሕግ አቶ ታየ ደንደአን ከሷቸዋል። ብልጽግና የሚተቹትን ሁሉም እያሰረም እያፈነም ይገኛል። አቶ ታየ ደንደአ ከሰሞኑ ለዶክተሮች ከፍተኛ ድምፅ እንደሆኑም የሚታወቅ ነው። ታዲያ ከዚህ ጋር በተያዘም ብልጽግና ገመና የንገለጡት በሚል የተዘጋ ዶሴ በመክፈት አቶ ታየ ደንደአን ወደ እስር ቤት መልሶም ወርውሯቸዋል። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 በ2016 ዓ ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች መካከል መከላከል ሳያስፈልጋቸው ፍርድ ቤቱ በነጻም አሰናብቷቸው እንደነበረም የሚታወስ ነው። ታዲያ አሁን ጠቅላይ ሚኒስተሩ በሰጡት ቀጥተኛ ትእዛዝ መልሰው ወደ ወህኒ ቤት ውርውረዋቸዋል። ተከሳሹ ታዬ ደንደአ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉም ትእዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮም ሰጥቷል ሲሉም ኤፍ ኤም ሲ ዘግበዋል። በትላንትናው ዕለት በአገዛዙ ከመታፈናቸው በፊት ይህንን ስልክ ልውውጥ አድርገው ነበረም። እኔም አንድ ሰሞን መደመር ትክክለኛ መንገድ መስሎኝ ነበረ። ነገር ግን በሂደቱ ውስጥ ችግሮቹ እየተባባሱ እንጂም ሲስተካከሉ አልታየም። ጠቅላይ ሚኒስትሩ ስለ ሙስና ሲያወሩ ለማደናገር እንጂ ከልቡ አምኖበት አይደለም። እንዲያውም እሱ በዚህ ኔትወርክ ውስጥ የለም የሚልም ሀሳብ የለኝም። አረ እንዲያውም የችግሩ ምንጭ እሳቸው ናቸው ብዬ ነው የማምነው። ሙስና ህጋዊ ሆነዋል። ሰው የሚልህ የለም። ከሁሉም የከፋውን ነገር ቁጭ ብለን ነገሮችን ግን እንገም መከራ እየመጣ ነው ብትል አይሰሙህም። አሁን ነገሮች ተቀይረዋል። አገር የምትድንበት መፍትሄዎች ላይ ተወያዩም። አገር እንዳትፈርስ ማድረግ አለብን ሲሉ አቶ ታዬ ደንድአም ይናገራሉ። በሌላ በኩል ወደ ሌሎች መረጃዎች አልፋለሁ። በጋምቤላ ክልል በታጣቂዎች በተፈጸመ ሁለት ጥቃት የፖሊስ አባልን ጨምሮ ሁለት ሰዎች ተገደሉ። በጋምቤላ ክልል በኢንታንግ ልዩ ወረዳ ማንነታቸው ባልታወቁ ታጣቂዎች በትናንትናው እለት በተፈጸመ ጥቃት የፖሊስ አባልን ጨምሮ ሁለት ሰዎች መገደላቸውን፣ አንድ ሰው መቁሰሉን ነዋሪዎች ለአዲስ ስታንዳርድ ገለጹ። የመጀመሪያው ጥቃት በኢንታንግ ልዩ ወረዳ ፒንማላ ንዑስ ቀበሌም በእሁድ ዕለት የተፈጸመ ሲሆን ምሽት የስብከት ዝግጅት ታድመው ወደ ከተማ በሚመልሱ ሰዎች ላይ የተፈጸመ ሲሆን በጥቃቱም አንድ ሰው ሲገደል ሌላ አንድ ሰው ደግሞ መቁሰሉ ነው ምንጮች የተናገሩት። ሁለተኛው ጥቃት ትላንት ሰኞም ግንቦት 25 ቀን 2017 ዓ ም በወረዳው በሚገኘው ፖሊስ ጣቢያ አቅራቢያ ማንነታቸው ባልታወቁ ታጣቂዎች የተፈጸመ ሲሆን በዚህ አንድ የፖሊስ አባል ላይ በታጣቂዎች በተከፈተም ተኩስ መገደሉን ምንጮች ለአዲስ ስታንዳርድ አክለው ገልጸዋል። በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። የቦምብ ጥቃት በደብረ ማርቆስ ከተማ ተፈጸመም። በደብረ ማርቆስ ከተማ ቀበሌ 01 ደብረ ማርቆስ ዶም ክሊኒክ ፊት ለፊት የብልጽግና ኃይል ታርጌት ያደረገም የቦምብ ጥቃት መፈጸማቸውን የፋኑ ኃይሎች በመግለጫቸው አስታወቁም። በዚህም በርካታ የብልጽግና ካድሬዎችን ጨምሮ የአገዛዙ ስርዓት ጠባቂም ወታደሮች እስከ ወዲያኛው መሸኘታቸውን አፋበሃ ጎጃም ቀጠናም የንጉሥ ተክለ ሃይማኖት ብርጌድ አሳውቋል። በሌላ በኩል ከፑል ቤትና ከእንጀራ ቤት እየሰበሰበ የሰለጠነው የብርሃኑ ጁላ ሰራዊት ዘግይቶም ቢሆን ሚስጥሩ እየገባው እየፈራረሰ ፋኖን መቀላቀሉን ተያይዞታል። በዛሬው ዕለት በቀን 26/9 ወር 2017 ዓ.ም. ምረት ከአባይ ማዶ በረሃውን በማቋረጥ ስድስት የመከላከያ አባላት አንድ ስናይፐርና አምስት ክላሽ ከነሙሉ ተተኳሽ በመያዝ ነበልባሉን አብራጃት ብርጌድን ተቀላቅለዋል በሌላ ዜና ወቅታዊ ጉዳዮችን አስመልክቶም የባሶ ሊበን ወረዳም አብራጃት ብርጌድ አውጥቶት የነበረውን የተሽከርካሪ ምገዳም ከዛሬ ጀምሮ ላልተወሰኑ ጊዜም እግዱን እያነሳ ሲሆን አሽከርካሪዎች በሁሉም የቀጠና መንገዶች መንቀሳቀስ የምትችሉ መሆኑን የአፋ ባሃ በጎጃም የሀዲስ አለማየሁ ሰባተኛ ክፍለ ጦር የአብራጃት ብርጌድ ዋና ሰብሳቢም ፋኖ ሀብቲ ድራው አስታውቋል። ይህ በእንዲህ እንዳለ ወንድማዊ ወታደራዊ ጥምረት በምዕራብ ወሎ በአፋ ባህ ንጉስ ሚካኤል ኮርሰር የሚገኘው በመሃል ሳይንት ወረዳ የሚንቀሳቀሰው አትሮንስ ብርጌድና በመካነ ሰላም ወረዳ የሚንቀሳቀሰው ኢንጂነር ደሳለኝ አሰፋ ክፍለ ጦር እጅግ በከፍተኛ ሁኔታ በመናበብ ከጠዋቱ 12 ሰዓት ጀምሮ ይሄ ዘገባ እስከተጠናከረበት ደቂቃ ድረስ በኮሮኔል ዮሐንስ የሚመራውን 46ተኛ ክፍለ ጦርን ልዩ ቦታው ምስካቤ 014 ቀጠና የመሸገውን የብልጽግናን ኃይል ድንገተኛ መብረቅ የጥቃ በመፈጸም አድርገውታል። በዚህ የተደናገጠው የብልጽግና ኃይል ቢሊ ወደምትባል ከተማ ቁስለኛውንና ሙቱን ጥሎ መፈርጠጡ ነው የተነገረው። ካምፖ ሲደርስም ከዲሽቃ እስከ ቢኤም 104 እየተጠቀመ የሚገኝ ሲሆን በመድፍም ጭምር በሚወረውረው ከባድ መሳሪያም የንጹሃን መኖሪያ ቤትን እያወደመም ይገኛል ሲሉ የፋኖ ኃይሎች አስታውቀዋል። አሁንም ውጥረቱ ቀጥለዋል። 46ኛ ክፍለ ጦር እየፈራረሰም ይገኛል ሲሉ የፋ የሚሉ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብሃ ንጉስ ሚካኤል ኮር መብረቁ ክፍለ ጦር መካነ ሰላም ወረዳ ላይ የአገዛዙን ዙፋን ጠባቂ ጥምር ጦርን በመደምሰስና ስንቅና ንብረቱንም በመማረክ ድል ተጎናጸፈ። ንጉስ ሚካኤል ኮር መብረቁ ክፍለ ጦር የብልጽግናን አገዛዝ ዙፋን ጠባቂ ሰራዊት መካነ ሰላም ወረዳ ላይ በበታ ግንባር፣ እሁድ ገበያ ትምህርት ቤትና ወልጮ የተባለ ቦታ ላይ ከትሞ ባለበት ጠዋት ሶስት ሰዓት ጀምሮ በርካታ ኃይሉን በመደምሰስና ከብቶችን፣ ፍየሎችን፣ በጎችን እንዲሁም ጤፍና ሌሎችን የምግብ እህሎችን አገዛዙ ሊጠቀማቸው አስበው የነበሩትን በአጠቃላይ ትጥቅና ስንቁን በመማረክ ታላቅ ድል መጎናጸፋቸውን የፋኖ ኃይሎች አስታውቀዋል። በተጋድሎ በርካታ የብልጽግና ኃይል የተደመሰሰ ሲሆን የብልጽግና ኃይል እግሬ አውጪኝ ብሎም ሲፈረጥጥ የሞቱ ጓደኞቹን ጥሎም በመሄዱ መብረቆቹም አስራ አምስት አስከሬን ህዝቡን አስተባብረው መቅበራቸው ነው የተነገረው። ከዚህ በተጨማሪም ሰላሳ አምስት ቁስለኛ ታቅፎ ፈርጥጧል። መብረቆቹ በተጋድሎ ከቦታው እሁድ ገበያ በግፍ ታስረው ይገኙ የነበሩ የአማራ ልጆችን ጭምር በማስፈታት አምሳ ኩንታል ጤፍ፣ አስራ ሁለት ፍየል፣ ሁለት በሬም፣ በርካታ ኩንታል ስኳር እና ብስኩት እስከ መጋዘኑ ማርከዋል። ቀናቶችን በፈጀው ብርቱ ትንቅንቅ መብረቆቹ አምርቅ ይድል በመጎናጸፍ ቋጭተውታል ሲሎም የፋኑ ኃይሎች አስታውቀዋል። በመጨረሻ የፍሪ ፕሬስ ጋዜጠኛዋ መልካም ሞላም ከከፍተኛ የፋኖ መሪ ጋር ቆይታ አድርጋለች። ቆይታውን እንድታደምጦም እንጋብዛችሁም። በወቅታዊ ጉዳዮች ዙሪያ ቆይታ እንድናደርግ የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና የህዝብ ግንኙነት ኃላፊ የሆነውን ዶክተር አብደላ እንድሪስን አግኝቸዋለሁ። እንደተከታተሉን በአክብሮት ጋብዛቸዋለሁ። መልካም ቆይታ ነው። ዶክተር አብደላ ለቃለምልሱ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንዴት ነህ? አመሰግናለሁ። እንዴት አንቺ? በጣም አመሰግናለሁ። በወቅታዊ ጉዳይ ዙሪያ እንዲሁም በትግሉ ዙሪያ ቆይታ እናደርጋለን። በመጀመሪያ ግን ጥያቄን ወደ ወቅታዊ የትግል መረጃዎች ላድርገው። በሸዋ ቀጠና ያሉ የትግል እንቅስቃሴዎች ምን ይመስላሉ? መልካም፣ አመሰግናለሁ። በጣም እንዳልሽው አገዛዙ በሸዋ ቀጠና ከሰሞኑ ሰፊ የሆነ እንቅስቃሴ እያደረገ ነው። በተለይም የአማራ ፋኖ ሸዋ ቀጠና በሚንቀሳቀስባቸው ቀጠናዎች ኦልሞስት ለአንድ ወር የሚጠጋ ሰፊ ዘመቻ ምናልባትም እንደው ያለ ማጋነን ከአስራ አምስት ክፍለ ጦር በላይ በኮር ደረጃ አሰልፎ እንቅስቃሴ እያደረገ ነው። በተለይም የአማራ ፋኖ ሸዋ ቀጠና የሚንቀሳቀስበት አንዱ ትልቁ ቀጠና የካሳም ክፍለ ጦር የሚንቀሳቀስበት ነው። በተለይም በምንጃር ሸንኮራ ወረዳ፣ በበረሀት ወረዳ ሀገረ ማርያምና አሳግርት ወረዳ ላይ አለኝ የሚለውን ኃይል ሁሉ ተጠቅሞ እንቅስቃሴ አርጓል። በጣም በማስ ታይቶ በማይታወቅ ሁኔታ እንቅስቃሴ አርጓል። በተለይ ምንጃር ሸንኮራ ከሰም ክፍለ ጦር ነበልባል ብርጌድ የሚንቀሳቀስበትን ቀጠና አስሳለሁ በሚል ያለውን ኃይል ሁሉ እንዳልኩሽ ቅድም ኮር ደረጃ ነው አሰማርቶ የመጣው። ሙከራ አድርጓል። ቅሉ ምናልባት በውጤት ደረጃ ሲቃኝ የመጣ ነገር ባይኖርም ግን ሙሉ በረሃውን የማሰስ እዛ አልሳካ ሲለው ንጹሀንን የመጨፍጨፍ የመግደል በተለይም በቅርብ በተለምዶ ኦሮሚያ ክልል የሚባለው እና የኦሮሞ ማህበረሰብ ከአማራው ጋር አብሮ የሚኖርበትን አካባቢ በርካታ ንጹሀን ጨፍጨፍ ስትበርስ ግጭት እንዲቀሰቀስ ጥረት አድርጓል። በተለይ ሚንጃር ሸንኮራ አካባቢ ምንድን ነው አዋሳኞቹን ጭምር በርካታ ንጹሃንን በዛም በጣም ልብ ሰባሪ ድርጊት ተፈጽሟል፣ ሀብት ዘርፏል። ይሁንና በወገን በኩል በተሰጠ አጸፋ የተመከተበት ሁኔታ ነው ያለው። ዛሬን ጨምሮ እንዲሁ በአንድ ወር የዘለቀ ነው ይሄ የምልሽ በበረሃት ወረዳ በሁሉም አካባቢ እንቅስቃሴ አድርጎ ነበር። አሁንም በዚህ ሰዓት ሰፊ እንቅስቃሴ ያለ ያለውን ኃይል ጭምር በኮር ነው። እዚህም እንግዲህ ከዛ ሞክሩ እያሰሰ ያለው ምናልባት እዚህም የተሳካ አይደለም። በርካታ ኃይሉን አጥቷል። በምንጃር ሸንኮራም ቅድም እንዳልክሽ በነበልባል ብርጌድ በርካታ ኃይሉን የተመታበት በደፈጣ በጣም ብዙ ዋጋ የከፈለበት ነው። በቁሱም በሰብአዊ ሀልትም ማለት ነው። በረሀት ወረዳም ይኸውን የሆነው በተለይ በተለምዶ ዜሮ ሰባት ዜሮ አምስት ዜሮ አራት ዜሮ ሶስት እና ሌሎች ቀበሌዎችን ጭምር እዛ እንቅስቃሴ በማድረግ እየተመታበት ሁነትን ያለው ማለት ነው። አሁን በዚህ ሰዓትም እዛ ከፍተኛ ትንቅንቅ እየተደረገ ያለበት ሁኔታ ነው ያለው ሶስተኛው አሳ ግርት ወረዳ በተለይም ክፍለ ጦር ይመስል እሱ እና ሌሎችም ክፍለ ጦሮ የተደምረውበት ፊት አውራሪ አስማረዳኛ ብርጌድ የሚገኝበትን ለማሰስ የቀበሌዎች ለመውጣት ጥረት አድርጎ ነበር። በዚህ ሰዓትም እሱ ውጊያው እንደቀጠለበት። ይህ እንግዲህ ከሳምንታት በላይ ተካሂዷል። አሳግርት ወረዳ አሳግርት ከተማን ጨምሮ በዛም በርካታ ሀይሉ ተደምሮ ተተኳሽ ጭምር የተገኘበት ነው። በርካታ ሀብት ተተኳሽ፣ እንዲሁም በትጥቅም በስንቅም ብዙ ንብረት የተገኘበት በርካታ ሀይል የተሰሰበት ዋጋ የከፈለበት ነው። አሁንም በዚህ ሰዓት አፍላ ጦርነት አለ ማለት ነው። ይሄ አሳግርት ወረዳ ላይ ኦልሞስት በሙሉ ቀበሎቹ በሚባል ደረጃ እንቅስቃሴ የተደረገበት ነው። ሌላው ሀገረ ማርያም ከሰም ወረዳ፣ እሱም እንግዲህ በበርካታ ቀበሎች ላይ የአገዛዙ ኃይል እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። ይሁንና በወገን በኩል እየተመከተ ያለበት ሁኔታ ያለው። በተውለት በኩልም በዚህ ከደብረ ብርሃን ዙሪያ አንጎላ፣ ጠራ ባሶና ወረና የሚባሉ ቀበሎች ከዚህ ከሳግርት ጋር የሚዋሰኑ ከአንኮበር ጋር ወረዳ ጋር የሚዋሰኑ ቀበሎች አሉ። እዛም ላይ ሰፊ እንቅስቃሴ እያደረገ ነው አገዛዙ። ግን በውጤት ሲለካ ዋጋ እየከፈለ ያለበት ሁኔታ ነው ያለው። በሌላ መንገድ የአማራ የሚንቀሳቀስበት መንዝና ግሼ ቀጠና ማጀት አንጾኪያ ምንድን ነው እና እንዲሁም የፍራታ ግድም አንጾኪያ ገምዛ በከፊል የሚንቀሳቀስበት ነው። እዛም እንዲሁ እንቅስቃሴ እያደረገ ነው። በተለያዩ ቀበሌዎች ላይ በተለይ የፍራታ ግድም ባሉ ቀበሌዎች እንቅስቃሴ እያደረገ ነበር። እዛም ዋጋ ከፍሏል። ሌላው እና ትልቁ ሰሞኑን የነበረው ጀብዶ የተፈጸመበት በመንዝና ግሼ አውራጃ ግሼ ራቤል ራቤል ከተማ ላይ አገዛዙ በሰፊው መሽጎ ነበር። እዛ አካባቢም ወገን እሱ ከመንቀሳቀሱ በፊት ሄደው የጥምር በተለይም በቅርቡ የተመሰረተው አፋሃ የእሱ አካል የሆነው አንደኛ ጽኩን አምላክ ክፍለ ጦር የተወሰኑ ሻለቆች ከዛው ይፋት አካባቢ የሚንቀሳቀሱ ሌላው ሰባት ለሰባ ክፍለ ጦር እንደዚ የተወሰኑ ሻለቆች እንዲሁም ደግሞ የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና የሚንቀሳቀሰው ልጅያ ስኮር የጎፍ ክፍለ ጦር እንዲሁም ከሱ የተውጣጡ ተሀድሶ በማድረግ የጋራ ጥምር ኦፕሬሽን ራቤል ከተማ ላይ በሰፊው ተወስዶ በርካታ ያገዛዙን ሀይል መደብ ተችሏል። እንዲሁም መበተንም የተቻለበት እና በተለይም አገዛዙ በከፍተኛ ሁኔታ ዋጋ የከፈለበት ሁኔታ ነው ያለው። ሌሎችም የመንዝ የመንዝ መሀል ሜዳ ዙር ያሉ ቀበሌዎች ይህ መንዝ ጌራ የሚባለው ማለት ነው። በሰፊው እንቅስቃሴ በአገዛዙ ላይ ያደረግንበት ነው። እሱን ባይወጣ እኛ እየወጣን ዋጋ እንዲከፍል የተደረገበት ነው። ሌላው በመርሃ ቤቴ ቀጠና የሚንቀሳቀሰው ክፍለ ጦራችን እሱም በተመሳሳይ በፈቃዱ በላይ ክፍለ ጦር ደር አካባቢ ከሚዳ ኦሮሞ ቀጥሎ የሚንቀሳቀሰው እሱ ላይም ያለ ሀይሉ በመሰብሰብ ለመ እንቅስቃሴ ያደረገበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በፈቃዱ በላይ ክፍለ ጦር፣ እሱም ከፍተኛ ትንቅንቅ አድርጓል። አገዛዙ ለመጨረስ በሚል በተለይ የኦሮሞ እና የአማራ ማህበረሰብ በጋራ የሚኖርበት ቀጠና ነው ያን ቀጠና በማጽዳት ኦሮሚያ ልዩ ኃይል አድማ በታኝ ከፊት በማድረግ የኦሮሞ ሚሊሻዎችን ከሌላ ቦታ ጭምር በማምጣት ጥረት አድርጎ ነበር። ይሁንና አልተሳካም። እዛም በከፍተኛ ደረጃ ለወራት ከአንድ ወር በላይ በፈጀ ውጊያ በአገዛዙ ላይ ከፍተኛ ድል እየተመዘገበበት ነው። በሌላ በኩል እንደዚሁ በመርሃቤቴ አካባቢ የሚንቀሳቀሰው ህይወት የነበረው ናደው ክፍለ ጦርም እንደዚሁ የአገዛዙ ሲያስጨንቅ ሲፈትን የከረመበት ሁኔታ ነው ያለው እንደ አጠቃላይ ሲታይ አገዛዙ በሸዋ ቀጠና በሰፊው እንቅስቃሴ እያደረገ እና ግን ደግሞ በውጤት ደረጃ ሲመዘን የከሰረበት ነው ብሎ መውሰድ ይቻላል ይሄ ማለት የሚቻለው ድል ዜና አንፃር አመሰግናለን አመሰግናለሁ ዶክተር አብደላ ባሀ ከተመሰረተ ወዲህ አልተገናኘንም ከድርጅቱ መመስረት በኋላ በሰራዊት ውስጥ ያለው መነቃቃት የትግል ሁኔታ ምን ይመስላል? አመሰግናለሁ ምና ምናልባት ቅድም ያልጨመርኩልሽ የአንዱን ክፍለ ጦር በደንብ ዘርዝር አድርጌ አላስቀመጥኩም። እሱንም ጨመር ለማድረግ ነው። ነጎድጓድ ክፍለ ጦር፣ ይሄ ደብረ ብርሃንና ዙሪያ የሚንቀሳቀሰው ቅድም እንዳልኩሽ፣ ባሶና ወራና እና ጫጫ ላይ እሱም ከፍተኛ ጀብዱ ሲፈጽም ነው የከረመው እንዳ ሚሊሻን እንዲሁ የማውጣት የማስከዳት እና አገዛዙን ፊት ለፊት በመግጠም የመታበት ሁኔታ አለ ይሄን ለመጨመር ነው በሌላ መንገድ አፋ ባህን የተመለከተ ጥያቄ ላነሳሽልኝ አፋ ባህ እንግዲህ በትልቁ የአማራ ህዝብ ምንድነው የበኩር ልጅ ሆኖ የመጣ አንድ ትልቅ ድርጅት ነው እሱ ከተመሰረተ ወዲህ በሰፊው በሰፊው በጣት ወገን ከፍተኛ ውስጥ እየከተተ ነው አገዛዙ ሀያ አራት ሰዓት በስብሰባ የሚያሳልፍበት የአገዛዙ መረጃና ደህንነት ሰዎች በብዙ በብዙ ተጨንቀው የተለያየ ሀሳብ ሲሰነዝሩ በተለይም እንዴት ይህን ያህል ጉዞ ተጉዘው ይህን ያህል የአማራ መሬት አቆራርጠው ይሄ ነገር እንዴት ተግባራዊ ሆነ የሚል እርስ በርስ መተማመን የጠፋበት በአገዛዙ ሰራዊት በኩልም ትልቅ ጭቅጭቅ የፈጠረ በፖለቲካ አመራሩን በኩል አለመተማመንና እርስ በርስ መወነጃጀልን ያስከተለ ድርጅት ነው። እሱ ከመጣ ወዲህም በህዝባችን ትልቅ እፎይታ ትልቅ ደስታውን እየገለጸ ነው። ማህበረሰባችን፣ ሰራዊታችን ውስጥ ያለው ደስታ ልነግርሽ አልችልም። በትልቁ ድል ሳንዋጋ ጭምር አገዛዙን እያርበተበት ነው፣ እያንቀጠቀጥ ነው ያለበት ሁኔታ ነው ያለው። ምናልባትም አሁን ባለው ሁኔታ በበርካታው በተለይ በተወሰነ ጊዜ አሁን ወደፊት የሚከናወኑ ማለት ነው በርካታ የአገዛዙ ካድሬ ብቻ ሳይሆን ምንድን ነው

በሰራዊቱ በኩል የመዋጋት ግዳጅ የመፈጸም አንድ የመሆን